በአክብሮት በጠሯት የሰራተኞች ሽኝት ፕሮግራም ላይ ለመገኘት ከጧቱ ሶስት ሰዓት ተኩል ላይ ሻወር ወስዳ ልብሷን ቀይራ እንደ ሁል ጊዜው ከነሱ ጋር ልትጫወት ልትስቅ፣ ልትደሰት ናፍቃ ልትሄድ በዝግጅት ላይ እያለች በድንገት አርፋለች። አማ እኮ ቢሆን

ባክሽን ታከሚ ምን እናርግ ብለን እንሯሯጥ ነበር ግን የፍሬቻ ሞት ከማይታመኑትና ሰራቄ ሞት የሚባል ሌባ ሞት ካጋጠማቸው ሰዎች አንዷ አልሆነች ለሰው ሟች ናት በጎ ናት ደግ ናት ከሌ ናት እግዚአብሔር ነብሷን ይማረው ሌላ ምንም ምለው

ያንኔም እንዋደዳለን፣ እንከባበራለን። አሁንም አርጅተን እንከባበራለን፣ እንዋደዳለን። አንድ ድግስ ኖሮ ቀዝቀዝ ካለ ፍሬዮት የለችም ማለት ነው። የፍሬዮት ጓደኝነት ወሰን የለው። ከአንጋፋዎቹ ጀምሮ እስከ መካከለኞቹ፣ እስከ እኩዮቿ፣ ከእሷን በታች በእድሜ ዝቅ ካሉት ጋር ነው ጓደኝነቷ። እንደተለምዶም የሚባል ነገር አለ

ፍሬሕይወት ባህሩ ከሌለች ባገሩ ጥፉ ጥፉ ይላል ብረሩ ብረሩ ተብሎ ተገጥሞላታል። በጭብጨባ እንሸኛታለን፣ እያከበርን እንሸኛታለን። ዳግም ከዚህ በኋላ እናጨበጭብላትን። በዚህ መድረክ ላይ አርባ ዘጠኝ ዓመት የተጨበጨበበት መድረክ ነው። አሁን በአክብሮቱ እንሸኛታለን።

ላለፉት 49 አመታት ገና ከብላቴንነት እድሜዋ ጀምሮ 1968 ዓመተ ምህረት ንጋትን ተከትሎ ላለፉት 49 አመታት የልጅነት እድሜዋን የወጣትነት እድሜዋን የጉልምስና እድሜዋን ያሳለፈችበትን 49 አመስት

ልትለየው ሳትፈልግ ከማለዳ እስከ ምሽት የምትመላለስበትን የጥበብ ቤቷን በ49 ዓመት ታሪኳ አጠናቃ ትላንት የተለየችን ተወዳጅ አርቲስት ፍሬ ህይወት ባህር። እንደምናውቀው አርቲስት ፍሬ ህይወት ባህሩ በብላቴነት ዘመኗ በ1968 ዓ.ም ነው አገር ፍቅር የተቀላቀለችው።

ከዛ ጊዜ ጀምሮ ሀገር ፍቅርን ከፍሬ ፍሬን ከሀገር ፍቅር መለየት እስከማንችልበት ድረስ ምልክት ሆናለች ድምጿ ምልክት ነው እንቅስቃሴዋ ምልክት ነው ሳቋ ምልክት ነው ግን ለሁሉም ጊዜ አለው እና በትናንትናው ዕለት ፍርዬ በተወለደች በ65 ዓመቷ ተለይታናለች

ለሁሉም ቅርብ እንደነበረች ሁላችንም እናውቃለን። ከፍሬ ጋር ያልሳቀ ከፍሬ ጋር ያልተጫወተ እንደሌለን ሁላችንም እናውቃለን። ዘመንም እድል ሰጥቷት ከፍሬ ጋር ያልሰራም እንደሌለ በትያትር ቤቱም ከትያትር ቤት ውጭም እናውቃለን። ግን አንዳንድ ጊዜ እንዲህ ስለተለዩን ሰዎች ፈጣሪም እድሜ ስለሰጣቸው እንድናመሰግንም እፈልጋለሁ። ይህንንም ዘመን ያላዩ ብዙዎች አሉ።

ከዚህ ደግሞ ልንጽናና ይገባል። ሁለት ልጆች፣ አራት የልጅ ልጆች አይታለች። በሙያ ደግሞ ትወዳለች፣ ተከብራለች። ፍርዬ እንወድሻለን፣ እንወድሻለን፣ እንወድሻለን። እሺ ከዚህ በመቀጠል ከዚህ በመቀጠል ሰዓታችንንም ለመሻማት የመንገድም እንቅስቃሴ ላይ ችግር እንዳይፈጠር

የሕይወት ታሪክ እናቀርባለን። የሕይወት ታሪኳን የሚያቀርብልን የተስፋ ኢንተርፕራይዝ ስራ አስኪያጅ ተፈራ ወርቁ ነው። ከፍርዬ ከተስፋ ኢንተርፕራይዝ ጋር ያላት ህብረት የምታውቁት ነው። ከሀገር ፍቅር በጡረታ ከተገለለች ጀምሮ አብዛኛዋን ጊዜዋንም አብዛኛዋንም ሰዓቷን ታሳልፍ የነበረው ከተስፋ ኢንተርፕራይዝ ጋር ነው።

በጣም የተሳሰሩ ናቸው። ተስፋ ኢንተርፕራይዝ በኢትዮጵያ የትያትር ታሪክ እንግዲህ ቀዳማዊ የምንለው የትያትር ኢንተርፕራይዝ ነው። ከሱ ጋር በጣም ሰፊ እንቅስቃሴ ስታደርግ የነበረች ነች። የዛ ኢንተርፕራይዝ ደግሞ ዋና ስራ አስኪያጅ ለእሷ እንደ ወንድምም እንደ ጓደኛም እንደ አለቃም ሆኖ እንደ አብሮ ሰራተኛም ሆኖ ብዙ ያሳለፈ የምንወደው ተዋናዊ ማዘጋጅም ተፈራ ወርቁ የፍርዬን የህይወት ታሪክ ያነብልናል።

ወንድማችን ተፈራ፣ የተስፋ ኢንተርፕራይዝ ዋና ስራ አስኪያጅ፣ እባክህ የአርቲስት ፍሬሕይወት ባህሩ አጭር የሕይወት ታሪክ። አርቲስት ፍሬሕይወት ባህሩ በ1953 ዓ ም ከአቶ ባህሩ ለጋስና

ከእናቷ እኮ የዞሮ ቤት የተበየነ በአዲስ አበባ በተለምዶ ጣሊያን ሰፈር ተብሎ የሚጠራው አካባቢ ተወለደች። እድሜዋ ለትምህርት ሲደርስም በአጋዚያን እና በአረበኞች ትምህርት ቤት ተምራለች። አርቲስት ፍሬሕይወት ባህሩ ገና በልጅነት በኪነ ጥበብ ባላት ፍቅር በ1969 ዓመተ ምሕረት በ16 ዓመቷ በሀገር ፍቅር ቲያትር ቤት በዘመናዊ ሙዚቃ ክፍል በተወዘዋዥነት ለሶስት ዓመት በኮንትራት ተቀጥራ ለኪነ ጥበብ ስራዋ ሀ ብላ ጀምራለች።

አርቲስት ፍሬሕይወት ባህሩ ተፈጥሮ በለገሰቻት ተጫዋችነትና የትጎና ክህሎቷን በማሳደግ በዘመናዊ ተወዝዋዥነት በተደራራቢ የተለያዩ ሙዚቃ ድራማዎች ላይ ተወኗዋን በማሳየቷ አድናቆትን አግኝታለች። የሀገር ፍቅር ቲያትር ቤት ኃላፊዎች ያላትን የትጎና ብቃት በማየት በ1986 ዓ ም የዘመናዊ ሙዚቃን በመተው በቲያትር ተዋናይነት ብቻ እንድትሰራ ተደርጓል። ከዚህ ጊዜ ጀምሮ በተለያዩ ቲያትሮች ላይ በተዋናይነትና

በአስተባባሪነት ሰርታለች። አርቲስት ፍሬሕወት ባህሩ ከሰራቻቸው የመድረክና ሙዚቃዊ ድራማዎች መካከል ቀዩ ማጭድ፣ የቀለጠው መንደር፣ ጠይቅ፣ የላስቲክ ህንፃ፣ ፎርፌ፣ ፊደል ቤት፣ ፍርስራሽ እውነቶች፣ የአሞሌ ፍቅር፣ ረመጥና ነቃሽ ሌሎችም በርካታ ቴአትሮችን በብቃት ተጫወታለች። ሰማያዊ አይን፣ ባተሌ፣ የኪራይ ሚስት በመሳሰሉ ድራማዎች ላይ ደግሞ በአስተባባሪነት ሰርታለች እንዲሁም

ዱባና አቡ ማእዶት ጉራማይሌ፣ ሰካራሙ ፖስት አለመሳሰሉት ፊልሞች ላይ በቴሌቪዥን በሬዲዮ ድራማዎች፣ የሙዚቃ ክሊፖችና ማስታወቂያዎችን በትወና ተሳትፋለች። አርቲስት ፍሬሕይወት ባህሩ በጡረታ ላይም ሆና ከምትወደው የጥበብ ስራው አልተራራቀችም። ከተለያዩ መንግስታዊና መንግስታዊ ያሉ ተቋማት ጋር ሙያ አገልግሎትን

ቁጥራቸው በዛ አካባቢ ፊልም ፕሮዳክሽኖች እና ከቴሌቪዥን ጣቢያዎች ጋር የመደበኛ የባህል ፕሮግራሞችን በማቅረብ ተወዳጅነትን አትርፋለች። አርቲስት ፍሬሕይወት ባህሩ በተለይም ከተስፋ የቅጠብ ኢንተርፕራይዝ ጋር ላለፉት አምስት ዓመታት ያህል በሙያ አገልግላለች። አብራንም እየሰራች ነበር።

አርቲስት ፍሬሕወት ባህሩ በበጎ ስራ በደግነቷ በበጎነት የምትታወቅ አርቲስት ነበረች። በተለይም በጎ ስራዋ በበጎ ስራዋ በፈቃዷ ባደረገችው ውሳኔ ዓይኗን ለዓይን ባንክ እንዲሰጥ ቃል በመግባቷ ለአንድ ሰው ብርሃን መሆን ሆን ትችላለች። አርቲስት ፍሬሕወት ባህሩ በዚህ ዓመት የተከበሩትን የአዲስ ዓመትና የመስቀል በዓላት ልዩ ፕሮግራሞችን ከሙያ አጋሮቿ ጋር ሰርታለች ከቤተሰቦቿ ጋር በመሆንም

መስከረም 14 ቀን 2018 ዓ.ም የ65ኛ ዓመት የልደት ባሏን በደስታ አክብራ አዲሱ ዓመትን የፈጣሪ ፈቃድ አሏንም እንጂ የበለጠ ለመስራት ተዘጋጅታ ነበር። አርቲስት ፍሬሕይወት ባህሩ ትናንትና መስከረም 22 2018 ዓ.ም የምትወዳቸውና የሚወዷት በማቆላመጥ ፍሬቻ እያሉ የሚጠሯት የሀገር ፍቅር ቲያትር ወንድምና ህዝብ

በአክብሮት በጠሯት የሰራተኞች ሽኝት ፕሮግራም ላይ ለመገኘት ከጠዋቱ ሶስት ሰዓት ተኩል ላይ ሻወር ወስዳ ልብሷን ቀይራ እንደ ሁልጊዜው ጊዜው ከእነሱ ጋር ልትጫወት፣ ልትስቅ፣ ልትደሰት ናፍቃ ልትሄድ በዝግጅት ላይ እያለች በድንገት አርፋለች። አርቲስት ፍሬሕይወት ባህሩ የሁለት ሴት ልጆች እናት ስትሆን የአራት የልጅ ልጅም አይታለች። የሀገር ፍቅር ቲያትር ቤት

መላው የጥበብ ቤተሰብ ተስፋ ክንኤል ኢንተርፕራይዝ፣ እና ሌሎችም አጋር ድርጅቶች ለቤተሰቦቿ፣ ለአድናቂዎቿ፣ ለወዳጅና ለስራ ባልደረቦቿ መጽናናት ይመኛሉ። እንወድሻለን፣ ሁሌም ከልባችን። እሺ፣ ከመንገድም እየተዘጋጋ ስለሆነ ፈጠን ፈጠን ለማለት እንድንችል ሁለት።

ብቻ የሙያ ሰዎችን እንጋብዝና ከዛ ጋር ደግሞ ከበጎ ተግባራው ጋር የተያያዘ አንድ እንግዳ እንጋብዛለን። ስለዚህ በተቻለ መጠን መንገዱ እየዘጋ ስለሆነ ወደ ፍጥነት እንገባለን። ከሚወዷት ከሚያከብሯት፣ ለእሷም ደግሞ የሙያ አባት የሙያ መምህም ከሆኑ ሁለት ሰዎች በመጀመሪያ እጅግ የምንወድ እጅግ የምናከብረው እጅግም የሚለው ቃል ከገለጸው ነው

ፋንቱ ማን ነው። ወደዚህ ጋብዛለሁ። ፍቅር እንገናኛለን፣ ሁሌ እንጫወታለን። በጎ ስራዋ፣ ደግነቷ፣ ጓደኞቿ አንድ ነገር ሲደርስባቸው ቀድማ የምትደርሰው ሁልጊዜ ፊት ይታየኛል። ትናንትና ሞቷን ሲሰማ በጣም ያሰብኩ ፍሬቻ ለሰው ሟች ናት፣ በጎ ናት፣ ደግ ናት። ከሌን የሆነ ሲሏት ፈጥና ደራሽ ናት።

እግዚአብሔር ነብሷን የማረው። ሌላ ምንም የምለው ነገር ነው። አዎ እውነት ነው። መርሳት እኔም ጋር እግዚአብሔር ዘመን ሰጥቶን እዚች መድረክ ላይ ባለፈው ነቃዥ የተሰኘውን በዮሐንስ ብርሃኑ ተደርሶ በድጋሚ በድጋሚ መጀመሪያ በስሯፌል ጋሻው በማዘጋጃ ቤት የተዘጋጀውን ቲያትር እዚህ ደግሞ

የተስፋ ኢንተርፕራይዝ ስራ የተፈራ ወርቁ አዘጋጅቶት አብረን ሰርተናል። እና ፍሬ በጣም በጣም በጣም ቅርብ ምቱን ውስጥ የምትገባ ነበረች። ከዚህ በመቀጠል እንደዚሁ እጅግ የሚለው ቃል ከገለጸው አላቅ በሁላችን ልብ ውስጥ በልዩ ትርጉም የምንወድ የምናከብረው ወንድማችን ተዋናይ አዘጋጅ ኪሮስ ኃይለስላሴ ስለ ፍርዬ እንዲናገረን

እንደምን አደራችሁ? እንዴት አደራችሁ? ይሄ ሌባ ሞት እንደገና መጣ አይደል? አምና በኩራባቸው

ድንገተኛ ሞት እዚሁ ተሰባስበን ተደናግጠን ተሰባስበን ነበር። ዛሬ ደግሞ ታጥዋ ታጥና ለብሳ ለአርባ ዘጠኝ ዓመታት የተወደሰችበት

የተደነቀችበት የተመሰገነችበት የፈነጠዘችበት የፏለለችበት መድረክ አብረዋት ሲሰሩ የነበሩና ሌላ ቦታ ወደዚህ ወደ አገር ፍቅር የተዛወሩ ሰዎችን ለመቀበል እና ለመሸኘት ተዘጋጅታ ልትመጣ ስትል ድንገት አረፈች ተባለ።

ምን አጋጣሚ የሆነ ሁለት ቀን ሀገር ፍቅር አልነበርኩም። ኦፕራሲዮን አድርጌ ቤት ነው የነበርኩት እና ተፈራ ወርቁ ደውሎ ሲነግረኝ የሚታመን ሞት አለ፣ ማይታመን ሞት አለ የፍሬቻ ሞት

ከማይታመኑትና ሰራቂ ሞት የሚባል ሌባ ሞት ካጋጠማቸው ሰዎች አንዷ ሆነች። ላለፉት አስራ ሁለት ቀናት አልተደዋወልንም ከፍሬቻ ጋር። ቢያንስ በሳምንት አንድ ትደውላለች። ፍሬቻ ደህና ነው ወይ እንዴት ነው ሰሞኑን አላየሁም ብላ የፍቅሯን የአክብሮቷን ደውላ ነበር የምትገልጸው።

ከፍሬሕይወት ጋር እንግዲህ አርባ ሁለት ዓመታት ነው የምንተዋውቀው፣ በልጅነታችን ማለት ነው። ያኔም እንዋደዳለን፣ እንከባበራለን። አሁንም አርጅተን እንከባበራለን፣ እንዋደዳለን። የፍሬዮት ጓደኝነት ወሰን የለውም። ከአንጋፋዎቹ ጀምሮ እስከ መካከለኞቹ

እስከ ኩዮቿ ከእሷን በታች በእድሜ ዝቅ ካሉት ጋር ነው ጓደኝነቷ። አንድ ድግስ ኖሮ ቀዝቀዝ ካለ ፍሬወት የለችም ማለት ነው። ከቀዘቀዘ እና እኔ ካለው ፍሬወት የለችም እንዴ ነው ማለት ነው።

እንደ ተለምዶም የሚባል ነገር አለ። ፍሬሕይወት ባህሩ ከሌለች ባገሩ ጥፉ ጥፉ ይላል ብረሩ ብረሩ ተብሎ ተገጥሞላታል። ተጫዋች ስለሆነች፣ ተግባቢ ስለሆነች፣ በችግርም በደስታም በሀዘንም ደራሽ ስለሆነች፣ በእውነተኛው አባባል ደግሞ ምርጥ ያራዳ ልጅ ስለሆነች

ፍሬዎት፣ ሁሉም ጋር አለች። ፍሬሕይወት እንግዲህ በ69 ዓመት ወር ጥራ አንድ ከተቀጠሩት አፄነሽ አበበ፣ ገነት ከሳሁን፣ ዘንበች ጌታሁን፣ ፍሬሕይወት አድማሱ፣ አበበ ተምትም።

አስፋው በቀለ ባልዋ የለ ሁለት ልጆቹ አባት ጤና ያብተ ማርያም ፀጋዬ ገብረ ኪዳን ከነኚ ጋር በአንድ ቀን ነው የተቀጠሩት። ያንን መታሰቢያ ምክንያት በማድረግ ደግሞ ማህበር ነበራቸው። አጋጣሚ ሆኖ ትናንት ደውዬ አበበ ጋር፣ አበበ አዋሳ ነው ያለው። አባ አዋሳ ሆቴል ውስጥ ሆኖ

ሲጮህ ነው ስልኩን የዘጋሁበት ስነግረው ሀዘኑ። መንበረ ታደሰ፣ የቲያትር ቤት ስራ አስኪያጅ የነበረች ደውላ ሀዘኗን ለማልግለጽ ብላ አጋጣሚ ደግሞ የልጆቿ ስልክ ስለሌለኝ እኔው ጋር ድረሽኝ ብያት ከእኔ ጋር ተላቅሰን ምናልባት ቅዳሜ ወይም እሁድ እደውላለሁ ስልካቸውን ካገኘ ብላኛለች እና ፍሬ ሆቴ ሁሉም ሰው ጓደኛ ነች

የሁሉም ሰው እህት ነች። የሁሉም ሰው እናት ነች። የሁለቱ ሴቶች ልጆቿ ብቻ እናት አድርገች እንደተባለው እኔ አያታችን ነው የምላት ብዙ ሰዎች ያውቃሉ። አያታችን ነው የምላት አጋጣሚ አንድ ጌቱ ጌዘር ላይ የልጅ ልጆች ስላየች አያታችን ነች፣ ከዛሬ ጀምሮ አያታችን ነው የምንላት ብዬ መድረክ ላይ አስተዋውቄ ነበር።

እግዚአብሔር ረድቶኝ ደግሞ ቅድመ አያት ትሆናለች፣ ሆናለች አይደለ። ለንደን ያለችው የልጅ ልጇ ወልዳለች። እንደ አሁኑ ሽምግልና ተቀምጠን ነበር ጣልያን ሰፈር። ፍሬሕይወት ፈጠነች እንጂ እድሜዋ ገና 70፣ 80 ድረስ መቆየት ሲገባት በ65 ሆነ እንጂ ቅድመ አያት ትሆናለች። እግዚአብሔር በብዙ ነገር ባርኳት አለ ገና ብዙ መስራት ትችል ነበር።

የሕመም ምልክትም አልነበረባትም። ታማ ታማኮ ቢሆን ባክሽን ታከሚ፣ ምን እናድርግ ብለን እንሯሯጥ ነበር። ግን አንደኛ ሰው እርዳታም አትፈልግም፣ ሁለተኛ የሕመም ምክንያትም ምልክትም አላየንባትም። ግን እግዚአብሔር የፈቀደው ነገር ሆነና እንደ ሳቀች እንደ ተጫወተች

አድባሩን ጀማውን፣ ግቢውን እንዳደመቀች፣ አገር ፍቅርን ብቻ አይደለም ሌላ ቦታ መሄዳ ታደምቃለች። ድምቀት ነች። ፍሬሕይወት በምድር ላይ ያለ ደማቅ ኮከብ ነች። ምርጥ ከሚባሉ ከዋክብቶች አንዷ ነች። ቅድም ተጠቅሷል ስለ ሙያዋ። ፍሬቻ እንወድሻለን፣

እናፈቅርሻለን እናከብርሻለን። እግዚአብሔር አምላክ ነፍስሽን በገነት ያኑረው። ልጆችሽን የልጅ ልጆችሽን ይባርክልሽ። አሜን

አመተ ምሕረት እንግዲህ የኪነ ጥበብ ሰዎች እንደምታውቁት ነው፣ ሀብለን ቲያትር ቤት ስንገባ የመጀመሪያ ጭብጨባ የምናገኝበት መድረክ ነው። የመጨረሻውንም ደሞዛችንን ጭብጨባ የምንወስደው ከዚህ መድረክ ነው። ብዙዎችን በዚህ መልክ ተለይተናል። ሀብላ የመጀመሪያ ጭብጨባዋን ባገኘችበት በዚህ መድረክ አሁን ደግሞ በፍጻሜ በአክብሮት በጭብጨባ እንሸኛታለን።

ፍርዬ ጠቢብ ነች፣ አያሻትም እምባ። በምሷ ቅበሯት፣ በምሷ ቅበሯት፣ ሸኟት በጭብጨባ በጭብጨባ እንሸኛታለን፣ እያከበርን እንሸኛታለን። ዳግም ከዚህ በኋላ እናጨበጭበላትን በዚህ መድረክ ላይ አርባ ዘጠኝ ዓመት የተጨበጨበበት መድረክ ነው። አሁን በአክብሮት እንሸኛታለን። ፍርዬ ጠቢብ ናት፣ አያሻትም እምባ። በምሷ ቅበሯት፣ ሸኟት በጭብጨባ አስክሬኑን የምትይዙልን ሰዎች እባካችሁ

እባካቸው ቀርም ቶሎ ኑድም። አታቋርጡት፣ ጭብጨባውን አታቋርጡት፣ ጭብጨባውን አታቋርጡት። የመጀመሪያ ጭብጨባ ያገኘችበት መድረክ ነው። የመጨረሻ የመሰናበቻ መድረክ መድረኳም ነው።